ይሄ ከባድ ነው። እንዲህ ብዬ መቀመጥ አልችልም። አራት አምስት አመት ወ በጣም ናንተ ነው የሚለኝ ይህ ብሎ እያዘች ላይ ናት ብሎ ቁስል ነው በሙሉ እንደ ሰዓት ነው የሚነድ። ይህ እግሬ ሁላ ቁስል ነው መራመድ አልችል ደረጃ መውጣት አልችል። ተመስገን ምንም የለኝም ምን ነው የሚያመሽ? ወገቤ ጉልበቴ ምን ምን አድርጎ ነው? ወገቤ ቆይቶ አለኝ ብዙ ጊዜው ነው አራት አምስት አመት ግን እየባሰ የመጣ መነሻው ምንድን ነው ዝም ብሎ ነው በራሱ ከዛ ደግሞ ሶስት አመት ይኸው ጉልበቴ ከዛ መጀመሪያ ወገቤ ሲሄድ ሀኪም ቤት እንትንሽ አጥንትሽ ከፍተት አላት አለኝ የተወሰነ መድሀኒት እንትን ብሎልኝ እዛ ሰር ደግሞ ጉልበት የንማየና የጉልበትሽ እና የእንትንሽ የቅባት ድርቀት ነው፣ ድሜሽ ጋር የሚመጣ ነው። አበትን እዛ ደረቅ መርፌ ማስታገሻ ስድስት ወር ትወስዳለች አለኝ። ያንን እንትን ብዬ ወስጃ፣ ልክ መስከረም ላይ ስጨርስ ትን አየው ሁለተኛውን ትወጊያለሽ ሲለኝ እንዳየሁ አልገእ ነው ን እዛ ብንል ምን ምንም የሚገኝ ነገር የለም። እዛ ጀመርያ መርፌውን ማለት ተወቀው መርፌውን እራሱ ምንም ለውጥ የለኝም። ተወግቸው በጣም ነው እንትን የሚለኝ ናይ በሙሉ ይህንድ ብሎ ያዘች ላይ ናት ይህንድ ብሎ ቁስል ነው በሙሉ እንደ ሰዓት ነው የሚነድ ይህ እግሬ ሁላ ቁስል ነው። መራመድ አልችልም። ደረጃ መውጣት አልችል ትንሽ መንገድ የተራመድኩ ደክመኛል። አቆንኩ ደክመኛል። ልብ ያሉሰንታመትሆን ጠቅጠለሁ ከታመምወደ አስር አመት ይሆናል እግሬ ሶስት አመት ነው ጉልበት

ደህና ነው፣ ሰላም ነው ያለው። ችግሩ እዚህ ጋር ነው ያለው። እና ደግሞ እች ይሄ አንድ አንደስ ጋር ያበጣለኝ እንትን ይለኛል። ሰዓት ነው የሚነዳ የተያያዘ ያለው፣ አብሮ ነው የሚመጣ

ወጡ እናመሰግናለን። ለምንድን ነው በጣም ይዞት ነበር? መተንፈሱ ሊያቅተኝ ብዙ ጊዜ። ምን ሲያደርጉ ነው የሚያሞት? ቡና ሲያፈሉ፣ ሲታተሙ። ትንሽ መቀመጫ አልችልም ትንሽ ሽንት ቤት ራሱ ዝቅ ያለው በግድ ነው የምነሳ። እንዲንደ ስኪ ያነሱኛል። ይህንና ይሄ ከባድ ነው። እንዲህ እዬ መቀመጥ አልችልም። አራት አምስት ዓመት ተመስገን፣ ምንም የለኝም። አሁን እንደዚህ ተኝምን እንደዚህ በሉ። ይህ ሁሉ አራት ዓመት ከባድ ነው። አምስት ዓመቴ ነው ግልበቴ፣ ሶስት ዓመቴ አጠበቀኝ። ብዙ ጊዜ ስለመጣሁ አመሰግናለሁ።